አሰላሙአለይኩም ወረህመቱላሂ ወበረካቱ ድናይ ተከበራችሁ ተመልካቾች፣ እንዴት ናችሁ? ሰላም ናችሁ? ከንግ አልሀምዱልላ። ዛሬ ደግሞ ብቸዬን ዘና ፈተ እያልክኖ እንደፈለኩሱቅ ማለት ነው ምር ዛሬ ማለት ነው እንግዲህ ቤተሰብ ሳውዲዎች፣ ጅዳዎች ሞል ሰርፊ ሞል ይባላል ጅዳ ላይ ሜጃ ሰርፊ ሞል ይባላል። በጣም ዴስ የሚል ሞል ነው። በተለይ አባያ የምትፈልጉ እዚህ ሞል ውስጥ አብዛኛው ነገር እንትን ነው። አባያ አባያ አንደኛ ደረጃ ሱቅ ሰርፊ ሞል ነው የታወቀው ማለት ነው። ምክንያቱም ሱቁ እንዳለ አባያ ብቻ ነው በብዛት ሁለት ዶር ሶስት ዶር የአባያ መሀል ነው ማለት ነው። እንደምታዩት ብቻ የነኝ እኔ ሱቅ ሴቶች ጋር ጓደኞች ጋር እየተገፋው መህር ሰልችቶኛል። ይምር ሁለት ሶስት አራት ሆናቸው ስትሄዱ ሱቅ የፈለጋችሁን ነገር ሳታገኙ አንዷ ስትወጣዛ አንዷ ዚክ ስትገባ ምናምን ጊዜያችሁን አቃጥላችሁ ዲክም ብሏችሁ ነው የምትመለሱት። እና ዛሬ እኔ ማለት ነው ብቻዬ ወዳ ሄዳ እና እንደምታዩት እንግዲህ እዛ እዚህ እንውጣ የሚለኛል እዚህ እንግባ የሚለኛል አለ ኬፊ ተንሸራሸርኩበት ነው የመላችሁ። እና ጽድት ጽድት ያሉ አባያዎች ሞልተዋል። በነገራችን ላይ የጅዳዎች እየሄዳችሁ ግዙ። ማለት ነው የምትፈልጓ በአዲስ አዲስ የመጡ ፋሽን ፋሽን የመጡ እንደምታዩት እንዴት እንደሚያማምር ዋጋው ራሱ በጥራቱ ልክ ነው። ተመልከቱ። ይችና አባያ ወላሂ ላዚም ይቻ አባያ አይኔ ገብታ ቀረች። መጋሳጣሁ ለራሴ የሚሆን ቁጥር አምሳ ሁለት ሀምሳ ስድስት ሀምሳ ስምንት ስልሳ ቁጥር ነው ያለው። የኔ ቁጥር ደግሞ 54 54 ቁጥር ታጣችሁ። እዚቻ ባያ ልነግራችሁ አልችልም፣ እንደምታውት ኩፍል ያለ ፒንካል፣ ብርቱካሊ፣ ኡዲ ብቻ በተለያየ ከለር። ወላ ሄደ ስላሴ ወሎ ነግራችሁ አልችልም፣ እንዴት እንደሚያምር ዋጋው ካላችሁ ዋጋው መቶ ሀያ ሪያል ሚያ ዋሽሪን ሪያል ማለት ነው። አይቀንሱም ከዚህ ለምን? አዲስ ጉማሽ አዲስ ሞዴል ስለሆነ ብለው ማለት ነው። ከዛ እንግዲህ አባያውን ቦታ እንደፈለግኩኝ ከዛ ዞርኩት፣ በኋላ ቀጣይት ነው የሄድኩት፣ ሱፐር ማርኬት እዛው እዛው ሞል ደኑብ ሱፐር ማርኬት አለ። በነገራችን ላይ ጽድት ያለ ሱፐር ማርኬት። ያው ታውቃላችሁ፣ ሞል ውስጥ እቃ ውድ ነው እንጂ የሌለ ነገር የለም። ብቻ ስታውት ራሱ እንዴት ሊስ የሚል ባት ገዙትም፣ ሄዲያችሁ ህይወት የምር በጣም ነው የሚያስደሰተው። በቃ ተርቲባቸው ምናምን ተከየሉ ምንም የሌለ ነገር የለም። እዚህ ውስጥ እንዲሁ እኛ አይተኑ እኔ መቼም በራሴ አይቼም ማላቀው እቃ ሁሉ ነው ያለው። የሌለ ኮተታ ኮተት የለም። ሸጣ የምትፈልጉ ሸጣ፣ የሚያቃጥል ሸጣ ብቻ የሶስት አይነቶች ልነግራችሁ አልችልም። እዚህ ጋር ሞልቷል። ቅመማ ቅመሞች፣ መቅመሞች፣ የመኮረኒ ዝርያዎች፣ የኢንዶሚ ዝርያዎች ልነግራችሁ አልችልም። ኢንዶሚ ሱብሃንአላህ፣ የሌለ የለም ነው የምላችሁ። የዘይት ዘይት ኸው አልዋን አሽካል ዘይ ዘይቱን የዘይት ፋብሪካ በሉት። እንደምታዩት ግን በጣም ውድ ነው። በነገራችሁ ላይ እናንተ ቢጋላ ኮረካሽ ነው። ሞል ላይ ለምንድ ነው ውድ የሆነው? እጠፍ እጠፍ ነው። ቢገርማችሁ ዋጋው በጣም እጥፍ ነው። ቢጋላ ከምት ገዙት ሱፐር ማርኬት እቃ ውድ ነው። በነገራችሁ ላይ እና አሁን ለምሳሌ አንድ ኪሎ ምስር ቢጋላ ስምን ብር ነው። እዚህ ግን አስራ ዘጠኝ ብር ወገን አንድ ኪሎ ምስር አስራ ዘጠኝ ብር። ምን ስለሆነ ነው? እና ለኩል ሀል እዚህ ሞል ውስጥ የለለ የለም ነው እምላችሁ። እቃ ብትፈልጉ የቤት እቃ ጽድት ጽድት ያሉ እቃዎች ሞልተዋል። እንደዚህ ፕላስቲኮች፣ ብርጭቆ፣ ጠገም ብረድስት ምናምን የለለ የለም። አሰለን የጽዳት እቃዎች እዚህ ጋር ለኩል ሀል። የኪችን እቃዎች አልዋናሽካል

አይዋ፣ ከዛ አሁን ደግሞ የምታዩት እዚሁ ምን አለ መሰላችሁ? ልሃፍ አለ። ይ እንደምታወቅ ጽድት ተጽድት ያለ ልሃፍ አለ። ብቻ የሌለ ነገር የለም። እቃም ምግብ አስቤዛም አልባሳትም ሞልተውን እዚህ ጋር ይሄ ፎጣም ሞልቶ አለ ማለት ነው። እና እንደምታዩት እንግዲህ ከዛ ወጣሁኝና ደግሞ ወደ አትክልት ተራ ሄርኩኝ። አትክልት ተራ ተከየሉ፣ እዚ ጋር የለለ ቅጠላ ቅጠል የለም። እኔም ማለቀው ቅጠላ ቅጠል ሁሉ ሞልቷል። እዚ እዚ ጋር ሮዝመሪ፣ ሰላጣ ቅጠሎች ምናምን። ብቻ ከየት ነው የሚመጣው ይሄ ሁሉ ቅጠል ነው የኔ ጥያቄው? ሰነፍ ለሆኑ ሴቶች ደግሞ የተከተፈ የተከተፈ ነጭ ሽንኩርት አለ የተከተፈ ሽንኩርት አለ። የሚገርም ነው። እዚህ ጋር ቃሪያ እንዴት እንደሚያማምሩ እንጉዳይ ተከየሉ ቃሪያ እንዴት እንደሚያምር የእውነት ሱብሃንአላህ። ነጭ ሽንኩርቱ ተላልጦ ለሰነፍ ማለት ነው። አሁን እቺ በቀሎ በቀሎ አያችሁ፣ እየተቀቀለ በቀሎ በቀሎ ተቀቅሎ እንደዚህ ታሽጎ። ዱባ ቅል፣ ቅል። እዚህ ጋ ደግሞ እርድ፣ እርጥቡ እርድ በነገራችሁ ላይ ለጤና አሪፍ ነው አሉ። እርጥብ እርድ እ ብቻ የሌለ የለም እላችኋለሁኝ። አትክልት በፈለጋችሁት አይነት ከለር ታሽጎም በኪሎም እንደ ፍላወታችሁ ሞልቷል እላችኋለሁኝ። እንደምታወቅ ደግሞ ወደ ፈዋቄ ፈዋቄ ኮዳር ማለት ነው። ፍሩት እነ አቮካዶ እነ ማንጎ ብቻ እዚህ ጋር ማይታወቁ ሁሉ ፍሩቶች ሞልቷል። ሱብሃንአላህ የሁላ እንግዲህ የአላህ ስራ ነው የምር እንዴት እንዴት እንደሚያምር እዚህ በቃ ውጡ ውጡ አይልም። ሲጀመር ስታወት ማለት ነው ያጓጓቸዋል። እነ ሙዝ እና አናናስ አናናስ እቱም እንዴት አርገው ረተቡታል። ሲያምር፣ ይሄው እዚህ ጋር ደግሞ ምንድን ነው ይሄ ሀብሀብ ም አይደለም ብቻ ምን በሉኝ። ሳውዲ ላይ የምትወርቅ ነገር የለችም። ቀል ቀል ይበላል። ምን የሚወድቅ ነገር አለ እኛ ገር እኮ አረም ውስጥ የሚጣለው ሁሉ እዚህ እንደምታውት ተዘገጃሽቶ ሱቀን ማርኬት ይውላል ማለት ነው። ከዛ እንግዲህ ቤት የመጣሁኝ ቤቴ ደግሞ ከመጣሁ በኋላ የገዛሁ አተና ባያ ላሳያችሁ እንዴት እንደ ማረችኝ። ቆንጆ ናት። የው በልክ ያገኘሁኝ ስለተመቸችኝ ይች ናባያ ገዝቸ ወደ ቤቴ ተመለስኩኝ። ላችኋለሁኝ እና ስለ ተከታተላችሁኝ አመሰግናለሁ። ላይክ ና ሰብስክራይብ እያደረጋችሁ ሰላም አሌይኩም ወረመቱላ ወበረካቱሁ እና ጉማሹ ደግሞ መሻላ ነው፣ ለስለስ ያለ ነው። ይሄ አይን ነጭም ስታት አይነጭም ምናምን ከዛ ላይ ደግሞ አይጨማደድም ተኩሱኛ አይልም ማለት ነው። እና ለኩል ሀሊ ሄነን ይመስላል። ባይ ባይ